ዛሬ የመጨረሻ ቀን ነው የዲኤንኤን ምርመራ የሚታወቅበት ማን የማን ልጅ ነው ማን ነው የመጣው ማንነው ውሸታሙ ማን ነው ሀቀኘው ማን ነው እናት ማነች እናት ማን ነው አባት ማን ነው እህት ማነው ወንድም የሚለው ያው ዛሬ የመጨረሻ ቀን ነው እውነት እውነቱ የሚጋለጥበት ቀን ነው ማለት ነው ስለዚህ ያው ሁሉም ከእውነት ጋር ቢሆን ጥሩ ነው በየመኖገ ባዩሽና እርግቤን እንግዲህ ነብር በለኝ የሚሉበት ቀን እንግዲህ ዛሬ ነው። ውርደታቸውን ተከናንበው የሚሄዱበት ቀን ዛሬ ነው። ስለዚህ ዛሬ ዶክተር ወዴን ምርመራ ውጤትን ለመስጠት ዝግጁ ሁሉ ጠብቁ ብሎ ለእኛም እንጠበቃለን። እስካሁን ከጠበቅ ነው። አሁን ቢያንስ ሶስት አረሳ መጠበቅ ምንም አይደለም ነቲንግ ነው። ስለዚህ እንጠበቃለን ነገር ግን እኔ ነው እንደው ነው እየሳስባችሁ እዛ ያላችሁ ብርም ተደራድረሻል፣ ግን እስካሁን ኦን ይሁን አይሁን የሚታወቅ ነገር የለም። እኔ አሁን ያው ዋናው መለየቱ ነው፣ እኔ ብቻ ሳይሆን ሁሉም ሰው የሚፈልገው ነገር። ግን የባዩሽ ነገር እጅግ በጣም አስቸጋሪ ነው። እኔ በደረሰችበት ሁሉም ይሄን ነገርን እንዳትፈጽም፣ አሁንም በብር ኃይል ዶክተሩ ትቀይረዋለች የሚል አንዳንድ ዛምዛማዎች አሉ። ብር እየደፋች እየደፋች እየደፋች ነው አሉ። እሱ ጋር በባልዲ ይሁን በበርሜል በጆንያ ይሁን በመዳበሪያ ባይታወቅም ብዙ ብር ከፍላለች። ነገር ግን እስካሁን ተቀባይነት አላገኘም። ሰዓቱ እስኪደርስ ድረስ ተቀባይነት አግኝቶ ውጤቱ ካለወጠው ያው ብዙ አይደለም እኮ። መለወጠ ትንሽ የአንድ ሰከንድ የሁለት ሰከንድ ስራ ነው እና በተለይ ደግሞ ባለሙያ ሲሆን ባለሙያ ደግሞ እንደዚህ ሲያደርግ ደግሞ ይደብራል አደል? አንድ ሰው ትልቅ ጋውን ለብሶ ማረግ ያለው ነገር ለብሶ ያልሆነ ነገር እንደዚህ ሲያደርግ የምር ይደብራል። ይከረድ ምናልባት ብር ደግሞ በቃ ጠፊ ያደል ሰውን ያታልለናል። ሰውን ለማጥፋት ሲል እንግዲህ ሰውን ሕይወት እንትን ይላልና ይሄ ነገር ባካቸው በቃ በቃሽ ባዩሽ በቃሽ ያልደወተና አንተም ሊነካ ይህን ብር አትቀበላት፣ በቃ አትቀበላት የምል ነው ብለ መቀበል የለብህም። ኤብ ነው ሲጀምር ማለት ነው። ታማኝ ይሆናል በሁሉም ስራው በነገራችን ላይ ዶክተር ብቻ ሳይሆን ሁሉም በተሰማራበት ስራ እስከ ለምን እረኛ አይሆንም? ለምን መንገድ ጠራጊ አይሆንም? ሁሉም የሆነ የራሱ ስራ አለው። ያን በተሰጠው ስራ አላፍትና ሊወጣ ይችላል። ሰው አየው አላየው፣ ሰው ኖረ አልኖረ ሁሉም በሰራው ነገር ይጠየቃል። ተጠያቂ ነው ነጌ ስለዚህ የሁሉም ማረግ አለው። ዶክተር የሚለብሰው የራሱ ጋውን ያው የራሱ ማረግ ነው። ስለዚህ ሁሉም በየስራችሁ ሳስመራችሁ ይሄ ምንድነው ይሄ ሌብነት፣ ይሄ እጅን መልከስከስ መልከስከስ ነው። አሁን እንደዛ፣ በቃ ይሄ እጃቸው ተብር ጋር መነካካት ምናምን፣ ሙስና ምናምን፣ እንደዛ ነገር አታደርጉ። ያው ይሄ ነገር አይፈለግም። እንደው ይሄ ነገር የሚያደርጉ ስላሉ እንደው እናንተ በምድራማ አማልካ የሆነ አሻሽላችሁ ኖርማሌ ነገር በቃ ይሄ ነው ሀቁ፣ እውነቱ ቅ ሁላይ ምላቸው ያለው ብቻኛም ስትሆኑ ብቻቸው ምድቀሩ ከዕቃ ጋር ቁሙ

ምን አለ አሁን ምን በሎኛል? ያው እዛ ያደረሳችሁ ታውቃላችሁ። ምንም እንትን አለች አይጠበቅም። እና የሆነ ወዳጅና አማከረችው ያችኛው ተጠቂዋ ማለት ነው። ማለት የምትገፋው ተገፊዋ በጣም ጎበዝ ነች፣ ውጤቷ ሃይ ነው። እና የሆነ አማከረችው የሆነው ጓደኛ ምናምን፣ እሱ ደግሞ የሚገባባቸውን መምህራኖች አናገረ። ከዛ ተደረገ ካሜራ ነው ተደረገው፣ ማለት ነው ካሜራ ሳይሆን እሷ ቢሮ ላይ ካሜራ ይዛ ገባች፣ እሱ ሳያውቅ ማለት ነው። ምናልባት ካያችሁ አላውቅም፣ ቪዲዮ ካያችሁ ቪዲዮ እንትን ምንድነው፣ ካሜራ ይዛ ገብታ ከሱ ጋር ተነጋግራ እሱ የሆነ ክላስ ሲገባ ትንሽዬ እንትን እንትን ላይ ያወጣችሁ ምንድነው፣ ጣውላ ላይ አስቀምጠው፣ ወንበር ላይ አስቀምጠው ወጣች ማለት ነው። እሷ ከእሱ ደግሞ ከዛችኛው ጋር የሚያወራው በሙሉ በካሜራ ተያዘ። ቀብታችኋል አይደል? ስለዚህ እንደዚህ አድርጋል ምናምን እስታፍ ያሉትን ሁሉም ረስመምራ ድረስ ሁሉም ደረሰ በውስጥ ውስጥ ማለት ነው። ከዛ ያን እንትን የው የሚደረግ ተደርጎ ምንድነው የተደረገው፣ ከዛ ከስራው እንዲታገድ የጊዜው ተደርጎ ምናምን አይታችሁ ሊሆን ይችላል ዩቲዩብ ላይ ምናምን። ያ ደግሞ ስለ ስለደጋጫችሁ ይሄ ደግሞ ይሄ ሙስና የሚባል ነገር ደግሞ በይ በልፋት በለፋችሁበት በውጤት ሲሆን ደግሞ እጅግ በጣም እንትን ነው፣ ከባድ ነው። እውነት ለመናገር ማለት ነው ከአንደኛ ክፍል ከአስራ ሁለት ደርሰው ከአስራ ሁለት ውጤት ቤታም ያው ዩኒቨርሲቲ ገብቶ በእንደዚህ አይነት ኬስ ደመሆነ በተስካሻ ምናምን በጉቦ ነገር በይ በመቀራረብ ሊሆን ይችላል ውጤታቸው ሲቀየር አሁን ውጤት በመቀየር ነው ወደዛ ሄድኩትና በመምህሩም፣ በዶክተሩም፣ በሁሉም አለ እንደዚህ ነው ሙስና ነገር። ስለዚህ ያው እንደዚህ አይነት ነገር ባዩሽም ብትሆን ማቆም አለባት። ከታችም እስከላይ ያለው በውሸት መስራት የለበትም። ማንኛውም ነገር ስራ አይናቅም፣ ስራ አይናቅም፣ የነገ መድረሻ አይታወቅም የሚለውን ከታች ጀምሮ እስከላይ በቃ በተሰጣቸው ስራ አላፍትና ተወጡ። ነገ የተጠያቂ ናቸው። ስለዚህ ዶክተሩ አሁን ዶክተሩ ነው ይሄ ውጤት ከቀየርከው ነገ በስራ ትቀጣለህ። አዎ ተጠያቂነት አትድንም። ስለዚህ የሀናን ውጤት ትክክለኛ ውጤት አስረክብ። ባዩሽ በግድ ልታስፈራራ በሆነ ነገር ልታጠቃ ትችላለች። ሴትዮዋ ከባድ ሴትዮ ነች እና ይሄንን ፈርደህ ግን ያልሆነ ውጤት አትናገር። የሀናን ቅስም አትስብር እንደገና ከምትሰራባት ቦታ እንደምትጠግን ሰዋና እውነት ነው የምትፈልገው። ቢሆንም ግን አባቷን ያው እየሰራች የምታሳክም እሷ ነች፣ አባቷ የያዘችው እሷ ነች። ስለዚህ ያልሆነ ውጤት እንድላቸው ሜላትም ያው መጀመሪያ በአንድ እግሯ አቆማለች። አሁን ግን በሁለት ትጉረን አትቆም። መጀመሪያም ብዬ ነበረ፣ አንቺ ተንከሲ ሲያለች። ያው ልብሷ በኩርት ፌስ አላድርጋ ወደ ውጭ የምትወረወራት ይመስለኛል። ሰሞኑን ብላኛለች ይሄ ውጤት ብላኛለች፣ ረህኒነለች ያው ብላለች። ብቻ ይሄ ውጤት ይምጣ እንጂ ከዚህ ቤት ውልቅ አድርጌ ነው ማስወጣሻለች። ምግብ አልሰራችም፣ የሙናሴ ማለት ነው። ልጁ ደግሞ ልጁ ደግሞ ስወደው የሆነ ሞአደባ ነገር ነውና አልተመቻትም ይሆናል። ማ ለምንድን ነው እንደዚህ የምታበል? ባይመቻትስ አስራ እንዲ የሆነች ልጅ አለችና ቢመችሽ ባይመቸሽም ነይ የምትልጅ አንዴ እንዴ ደስታ ባይመቸው ባይመቻትስ ባይመቻትም ምግብ ሳትሰራ መሄድ አልነበረባትም ብላ እንደ ተፎከረች እንደ ቡዳሲ አይነቱ ትንሽ ትልቅ የሆኑ ትልቆቹ ደግሞ ትንሽ የሆኑበት ጊዜ ነውና፣ ያም ሆነ ይህ ዛሬ ደስታ የምንሰማበት ቀን ነው። ኮንግራ የምንሆንበት ቀን ነው። ትላንትና እያወሩ ነበረ ላይቭ ላይ ቲክቶክ ላይ ማለት ነው ይገባሉ በነገራችን ላይ እና ሁሉም እየተጠየቁ ነበር ግን ብልጥ ናቸው። የሚጠየቀው እንትናን እርግብን እንዴት አገኘችው? ያን ፎቶ እንዴት ልትሰርቀው ቻለች? ባህኒ እንዴት ልትወስችነ ብለው የሜላት እየጠየቋት ነበር፣ ግን ልትናገር አልፈለገችም። ምንድናላቸው እንዴት እንደሆነ ከኋላ ታያታላችሁ፣ እንዴት እንደሰረቀ ያው ስትደርሱ ሁሉም ሲለቀቅ ታያላችሁ ብላ የምንስገን። ሌላ ደግሞ የባዩሽ ክፋትም እየጠየቋት ነበርና፣ እኛ ክፋት እንበላት እንጂ እዛ ደግሞ ይወዷታል። በቃ እንትን ካስት የሚያደርጓት በምትሰራው ነው፣ እንትን ላይ በምትሰራው ድራማ ይሄ ተማሪ ሉሊት በሚለው ምናልባት እሱን ድራማውን ተከታተሉ ከሆነ እዛም ላይ ክፉ ነች የሜላት በመድኒት አድርጋ ነው ትናለች የገደለችት ማለት ነው። እሱን አንስተው እየጠየቋት ነበር። እና ያው እህት ሆና እንደዚ ገደለች ምናምን ለምንድን ነው ክፉ ምናምን። በቃ እሷ ተወዳጅነት ካስት የሚያደርጉ ሰው የምትሰራው በቃ በጣም ትችላለች፣ ትሰራለች በዚህ በዚህ ነገር አንዴ በዚህ ነገር ካስት ተደረጋችሁ በቃ ሁሉም ቦታ እንደዚህ አይነት ነው የምትሰሩ፣ ብላ ሜላቴ የመለሰች ነበር። ስለዚህ እኛ እንናደዳለን እነሱ ወደው ከዛ ድላለኛ በቃ ልታቃጥልን ብሎ ገዝት ገብተው እኮ ነው እውነቷቸው ነው። እኛ እንቃጥላለን እነሱ እንትናል። ስለዚህ በምትሰራው ስራ እነሱ ያው ወደዋል። ያው ተሰጣት ካስት ነው የሚያደርጓት። በዛ ነው እንግዲህ። ቻሉት ብዙ ማትናደዱ ከኋላ እየርሳቁ ያሰብን ነው እንትና ባዩሽ ራሱ ነበረች እና አሁንም ትዊት እያሰብሽ ነው ይሏታል። እና እነሱ እየሰውቁኝ ያው ከዚህ እንትላለ ምላቸው ፈልጌ ነው ያው ባዩሽዬ እንትና ትበ ምርጥ ሰውነች እያሉ ከዛ እኛ ከዚህ መጥፎ ሰውነች ጨካነች እንዳለን፣ እዛ ገስት ላይ ግን እያመሰገኑ አቤት አቤት አቤት። ወይ መቃጠል! ሰላማችሁ ይብዛ። እስኪ እናያለን ዛሬ